ሄሉ በድጋሚ እያለቀሰች ነው። የሄሉ ህይወት ግን እንዴት እንደሚያሳዝነኝ ማለት በቃ በዙሪያው የመጡ ወንዶች በሙሉ እሷን ከመጉዳት ወደኋላ ይሉ እሷን ከማስለቀስ። ሰላም ሰላም ውድ ቻናል ቤተሰቦች፣ እንዴት ናችሁ? ሰላማችሁ ይብዛልኝ። በመጀመሪያ ደረጃ ማለት ነው ይሄ ሚዲያ ላይ የምታዩት ነገር ማለት አንድ ወንድ ለብዙ ሴቶች ይሁን ተብሎ አዋጅ ወጥቷል እንዴ? አዋጅ ተነግሯል ወይ? የዚህ ዘመን ሰው ግን ምንድን ነው ለአንድ ወንድ ምን ያክል እና ሁለቱም ስቅስቅ እያሉ ነበረ ሄሉ ጥለኝ እንድትሄል አትፈልግም ትላለች። ያችኛዋም ደግሞ የሁለት ዓመት ፍቅር እንዴት ባንዴ ባንዴ እንዴት እርግፍ አርገ ተተዋዋለ ትላለች። እንደ ሴት ሁለቱም አሳዘኑኝ። ምክንያቱም ፍቅር ነው እንደዚህ የሚያደርጋቸውና በመጀመሪያ ደረጃ ማለት ነው እቺ ፍቅር ነኝ ብላ የመጣችው የሁለት ዓመት ፍቅረኛ ነው ብላ ሄሉን ልቀቂ፣ በቃ ካጠገባት ትቀመጭ ምናምን እያለች በቤቷ ራሱ ሲያመናቅራት የነበረችው ቀለበት እስከሚያስፈሩ ድረስ የት ነበረች? የት ተደብቃ ነው አሁን ቀለበት ካደረጉ በኋላ ሌላ ታምር ውስጥ ከተፈጠረ ከገቡ በኋላ የሰውን ህይወት ለማደፍረስ ሆን ብለሽ ነው። አንዳንዴ ሰው እየጣሉበትን አይወድም ይባላል። ምናልባት ይሄ ልጅ በቃ ከአንቺ ጋር ጨርሶ ህይወት የለንም፣ ከዚህ በኋላ የምንቀጥለው ነገር የለንም ብሎ መቶ ከሆነ መተሽ የሰውን ህይወት የምታበላሽበት ምን ምክንያት ሊኖረሽ አይችልም። አስፈላጊም አይደለም ነገር ግን ይሄ ልጅ እየዋሸ ከሆነ ከሄሉ ላይ እየተጫወተባት ነው ማለት ነው ልጅቷ የሆነ እንደ ውሸትም አይነት ነገር አለው ማለት መቼም ይሄ ሁሉ እያደረጋችሁ ድራማ ነው ልትሉን አትችሉም አይደለም ምንድነው የተናገረችው እኔ እናሱ የተጣላ ነው በጣም በትንሽ ነገር ነው ሁሌም እንደምናደርገው እንኮራረፋለን እንታረቃለን ነገር ግን ይሄ ሁሉ ነገር ሲሆን አላቅም ይሄው ከሁለት ቀን በፊት ቴክስት አድርጎልኛላለች ማለት ነው ምን ማለት ነው እንደው ዩቲዩብ ላይ እንኳን ገብተሽ ባታይ፣ ማለት ነው። ቲክቶክ ላይ በቀን አንድ ሰዓት ገቢ አትይም። ስለዚህ ቪዲዮዎቹ ተቆራርጦ ይደርስሻል ብዬ አስባለሁ። ምን ማለት ነው? ቀለበት ሲደረግ ምናምን ሁሉንም ነገር አላቅም። የምት ማስመሰል አይሆንብሽም። ከዛ በፊት ስራሱ ማለት ነው። ያው ጥንዶች እንግዲህ ሲፋቀሩ ምናምን በአንድ ላይ ሲሆኑ፣ ቲክታከሮች ታውቃላችሁ ጥንዶችን ለማጣመር ወደ ኋላ አይሉም። በጣም በብዙ ነገሮች ያቀነባብራሉ። ሳይወልዱ ራሱ ወለዱ ብሎ ያቀነባብሯቸዋል፣ እና በጣም በሙዚቃ ይቀነባብራሉ። ያ ሁሉ እንዴት አታይም? እሷ ከዛ በፊት ነገሮችን ማስተካከል ሲጠበቅብት አሁን መታ ከሄሉ ላይ ለመፍረድ አንች ምን አይነት ሰውነሽ፣ አንች ምን አይነት ሰውነሽ እያለች ነበር። አንች ራሱ ምን አይነት ሰውነሽ መጀመሪያ ማስተካከል ሲጠበቅብሽ፣ እንደገና የልጅቷን ህይወት ካመሰቃቀለ በኋላ መተሽ ምን አይነት ሰውነሽ ልትያችኝ። ሲቀጥል ደግሞ ይሄ ያም ማለት ነው ልጅቷ መታለጣበት ስትልበት ስብቅብቅ እያለ ነበረ። የምር ከልጅቷ ጋር ጨርሰ ከሆነ አንተ በዚህ ያካል ደረጃ ምን ያሰባብቃል? አይ የኔ እናት በቃ ጥግሽ ነው ያዥ እኔ እናሷ ህይወት ጀምረናል። ቀለበት አድርግለው። ስለዚህ ርቀትሽን ብትጠብቂ ጥሩ ነው። የኔና ያንቺ ነገር አክት ሟላ አለቀ። አዎ ህይወት ነበረን። ነገር ግን ጨርሰናል ብለ ማስተካከላችንም መናገራችንም እንደ ዝም ብሎ አንገቱ ደብቶ ሲቅለሰለስ ነበረ። ልጅቷ ስታለቅስ ነገራት፣ አስረዳት እያለችው ምን ልበላት እያለ ነበር። የምትላት ነገር በጣም ብዙ አለ። አንተና እሷ እንደጨረሳችሁ፣ ህይወት እንደነበራችሁ እና ነገር ግን አሁን ላይ ምንም ነገር እንደሌላችሁ ማስረዳት ይጠበቅባል። ሄለን ምን ልበላት ማለት ምን ማለት ነው? ልጅቷ ስለመጣች ብቻ ከልጁ ላይ እየጮኸ ነበረ፣ ከልዑል ላይ ማለት ነው። ልዑል እኔ ሄሉን በዚህ ያክል ደረጃ የሚጎዳበት ምክንያት አለው ብዬ አላስብም። ማለት እዚህ ጋር ሄሎ ልቧ እየተሰበረ ነው፣ እያለቀሰች ነው። የእሷን እንባ ማየት አይፈልግም ብዬ አስባለሁ። ግን ለወደፊት ህይወቷ እያስተካከልላት ቢሆንስ? ያው ብዙዎቻችሁ በልል ላይ እየፈረዳችሁ ነው። ውሸት ነው ልዑል ሄዱን ለመጉዳት ፈልገው ነው። አይመስለኝም አይመስለኝም ነገሩን ቆም ብላችሁ አስቡት። በዚህ ያክል ደረጃ ሊራመድ አይችልም። እና ሄሉ ደግሞ ከመፍጠንሽ በፊት ነገሮችን ብታስተካክል ቀለበት ልብን አያስርም። በዚህ አጋጣሚ ማለት ነው፣ ብዙ ሴቶች ያው ቀለበት እንዲደረግላችሁ ትጓጓላችሁ ምናምን። ነገር ግን ቀለበት እኮ እዚህ ጋር እጃችሁ ብቻ ነው የምታጌጡት። የፈለገ ዳይመንድ ለምን አያስርልሽም? ልቡ ከአንድ ጋር ካልሆነ ነገ መኮብ ልሎ አይቀርም እኮ ይሄ ልጅ ማለት ነው። እና በዚህን ያክል ደረጃ ስቅስቅ ብሎ ማልቀስ ለምን አስፈለገ? ምንድን ሄሉ ግን ሁሌ ማልቀስ፣ ሁሌ ለምን ታለቅሻለሽ? ሁሌ ሲጀመር እኮ ከዚህ ጋር ማለት ነው። ልክ እንደ ውሃ እንደ ጎርፍ እንባች ቢወርድ ይሄልሽ ልቡ ካንቺ ጋር ካልሆነ አንቺን ጥሎሽ የሚሄድበት ምንም ምክንያት የለም፣ የማይሄድበት ምንም ምክንያት የለም። ይሄዳል። ያንቺ እንባ ለሱ ምንም ነገር አይሰማም። ቅንጣት ታክል የጥፍር ነገር የጥፍር ታክል እንኳን ሊሰማው አይችልም። እና በዚህ ያክል ደረጃ ወንድ እያለቀሳችሁ አትለምኑ በናታችሁ። ደግሞ ለዚህ ዘመን ወንድ እውነት ለናንተ ልብ ለማይጨነቅ ሴት ልጅ ልቧን አሳልፋ ከሰጠች በኋላ ልክ እንደ ጢባ ጢቤን እንደኳስ መጫወት ይፈልጋሉ ወንዶችና። ለምንድን ነው ግን እንደዚህ አይነት ወንዶች ለምንድን ነው እንደዚህ የምታደርጉት? ምንድን ነው የሰው እንባ የሚያስደስታችሁ? የሴት ልጅ እንባ የሚያስደስታችሁ? ማለት በእርግጥ አሁን ምንም የምናውቀው ነገር የለም። ያ እውነቲቱ ልጅ ያፈቅራታል፣ ከስቺ ልጅ ጋር ይቀጥላል፣ ከሄሉ ጋር እየተጫወተ ነው የሚለው ግልጽ አልሆነም ገና። ነገር ግን ይሄ ዳርዳርቻው እንደዛ ነው የሚመስለው። ከሄሉ የፈለገው ነገር አለ ነው ያ ማለት ማለት ብዙ ነገሮችን ማስረዳት ሲጠበቅበት ዝምታን ነው የመረጠው፣ በዛ ሰዓት ከዛ ከሄደች በኋላ አስወጭልኝ አስወጭልኝ ምናምን። ያው እውነት ያለው ሰው እኮ ምንም ሳይፈራ ሳይሸማቀቅ፣ ደረቱን ነፍቶ ነው የሚናገረው። ያ ያንን ነገር አላደረገም። ይሄ ነገር ደግሞ ያስጠረጥረዋል ማለት ነው፣ ከልጅቷ ፍቅር እንዳለ ፍቅር እንዳልጨረሰ። በእርግጥ አይናቸውን ሲታይም ኮንታክት የሆነ ነገር አለው። ምንም የተጨረሰ ነገር ያለ አይመስልም። ወይስ በቃ ልጅቷን ለመበቀል ከሄሉ ላይ መጥተ ልጅቷን መርሻ እያደረጋት ነው ሄሉ